አፋኝ ላፈነው ሰውና ለብርድ ጥሩ ነው ሲሉ ስለሰማሁ ዛሬ እንዴት እንደምታዘጋጁ ታሳያችኋለሁ። መጥበሻ ላይ ቂቤ ታቀልጡና ሚጥሚጣ ጨምራችሁ ታማስሉታላችሁ። ሚጥሚጣው እንዳይቃጠል የምድጃችሁን የሙቀት መጠን ዝቅ ማድረግ ይኖርባችኋል። አሁን ቀይ የተፈጨ የበሬ ስጋ ትጨምሩና ከቅቤው ጋር ትቀላቅሉታላችሁ። እርስ በርሱ ከተጣበቀባችሁ በማማሰያው በደንብ አርጋችሁ በትኑት። ስጋው ሙሉ ለሙሉ ተጠብሶ ቀለሙን ከቀየረ በኋላ የማጣፈጫ ቅመሞች ታስገባላችሁ። እኔ ሮዝመሪ፣ ኮረሪማ፣ ካሙንና ጥቁር ቁንዶ በርበሬ ተጠቅሜያለሁ። የቅመሞቹ አዘገጃጀት እዚሁ ገጻችን ላይ ይገኛል። ቅመሞቹን ጨምራችሁ ከስጋው ጋር በደንብ ከቀላቀላችሁት በኋላ ደቆ የተከተፈ ነጭ ሽንኩርትና ዝንጅብል ትጨምራላችሁ። የአፋኙ መጣፈጥ ዋነኛ ሚስጥር ዝንጅብልና ነጭ ሽንኩርቱ ስለሆነ ብትጨ እንዲጨምሩበት እመክራችኋለሁ። አሁን አንድ የሾርባ ማንኪያ አዋዜ ከላይ ታደርጋላችሁ። አዋዜ ከሌላችሁ ሚጥሚጣ በቂቤ በጥብጣችሁ መጨመር ትችላላችሁ። አዋዜ ያዘጋጅታችሁ መጨመር ከፈለጋችሁ ደግሞ ገጻችን ላይ በሶስት አይነት መንገድ ታገኙታላችሁ። አሁን ከላይ ጨውት ጨምሩና ትንሽ ለስለስ እንዲልላችሁ የቀለጠ ቂቤ ታፈሱበታላችሁ። የምናዘጋጀው አፋኝ ትንሽ እንዲያቃጥል የሚጥሚጣ ቃሪያ ከነፍሬው ከትፈን እንጨምርበታለን። አሁን አፋኙን አሳምረን እናቀርባለን። ሰፋ ያለ ትሪ ላይ ሁለት እንጀራ ትዘረጋላችሁ። ስጋው መቀዝቀዝ ስለሌለበት ቶሎ ትገለብጡትና በእንጀራው በደንብ ታፍኑት አላችሁ። አፋኙን በጣም መጥበስ ካልፈለጋችሁ በምትፈልጉት ይዘት ጠብሳችሁ ልክ ምስሉ ላይ በምትመለከቱት መሰረት ማቅረብ ትችላላችሁ። አፋኝ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። ሌላ የምትፈልጉት የምግብ አይነት ካለ አስተያየት መጻፊያው ላይ ጻፉልን። እናመሰግናለን